ኢየሱስ ክርስቶስ ግን ሙታን ቤት ስጠራ ሙታንን በስልጣኑ ያስነሳ ነበር። ሁለት ደግሞ እውራንን ያበራ የነበረው ምንም አይነት ጸሎት ሳያደርግ፣ ምንም አይነት ጥያቄ ሳይጠይቅ ነበረ። በራሱ ስልጣን እውራንን ያበራ የነበረው። ኢየሱስ ክርስቶስ ተአምራትን ሲያደርግ ማን ነው ሲያደርግለት የነበረው? ለመሆኑ ራሱ ነው አይደለም? በራሱ ስለታ የሐዋርያት ስራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ብሎ እሺ ሁሉ ሲያደርግለት የነበረው አምላኩ እንጂ እሱ አይደለም። ያ ተአምራቱን ጥቅልል አድርጎ ጴጥሮስ በረካ ይሁን እና ጥቅልል አድርጎ የእግዚአብሔር ስራ ነው፣ በክርስቶስ በኩል ያደረገው ሲያደርግ የነበረው እግዚአብሔር ነው ብሎ ትናገርታ የእስራኤል ሰዎች ሆይ፣ ይህን ቃል ስሙ አለ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆች ይታይሻል አይደለ። ማነው አድራጊ ዋለ፣ እግዚአብሔር በማን በኩል? በእርሱ በኢየሱስ ክርስቶስ በኩል ሲያደርግ የነበረው የእግዚአብሔር እንደሆነ ገለጸ። አምላክ በሙሴ በኩል ባሕረን ሲከፍል እንደነበር፣ በነ ኤልያስ በኩል ሙታንን ሲያስነሳ እንደነበር ሙታን እንዳስነሱ ነብያቶች፣ ገና ሳይሻለሁ ከፈለች አይነን እንዳበር ሁሉ ሳይሻለ ያን ሁሉ አምላክ በእነርሱ በኩል ሲያደርግ ነበር አይደል? በክርስቶስ በኩልም ያደረገለት እግዚአብሔር ነው ብለው ተናገሩ ሐዋርያቶች። ለእናንተ የተገለጠ ሰው ከዛ በፊት ሙታንን ያስነሱ ነቢያትን ብታሳየኝ፣ የእውነት ሬስፔክት። ግን ጥያቄ ያበዛው ግን ሶሪ። ያው አሳይሻለሁ። መጽሐፈ ነገሥት ላይ የምን ይላል በመጽሐፍ ቅዱስ ከክርስቶስ በፊት ሙታንን ያስነሱ ሲያስነሳላቸው የነበረው ልክ ከክርስቶስ በክርስቶስ በኩልም አምላክ ሲያስነሳለት እንደነበሩ አሁንም በቀደምት ነብያቶች ሙታንን ያስነሱ አሳየሽ ነው። በቁርአን አለ ይሄ ነገር በቁርአን ቅዱስ ነው። በቁርአንም በመጽሐፍ ቅዱስም አሳየሻል። ሙታንን ያስነሱ ከክርስቶስ በፊት ኦኬ። ዳንከ አመሰግናለሁ። ላምብብልሽ ከመጽሐፍ ቅዱስ ሙታንን ያስነሱ ከክርስቶስ በፊት አዎ። ግያዝም ቀደማቸው ይላል። በትሩንም በህፃኑ ፊት ላይ አኖረው። ነገር ግን ድምጽ ወይንም መስማት አልነበረም ይላል እርሱንም ሊገናኘው ተመልሶ ህፃኑ አልነቀም ብሎ ነገረው ይላል። ኤልሳም ወደ ቤት ገባና ነው ይላል አንዱ አሁን እዚጋ ተመልከች፣ ከ32 ጀምረሽ አዳምጭ። ኤልሳም ወደ ቤት በገባ ጊዜ እንሆ ህፃኑ ሞቶ በአልጋው ላይ ተጋድሞ ነበር ይላል። ልብ በይ፣ ህፃን ልጁ ሞቷል። ይሄ ኤልሳ የሚባለው ነቢይ ሲመጣ ጊዜ ኤልሳም ወደ ቤት በገባ ጊዜ ህፃኑ ሞቶ በአልጋው ላይ ተጋድሞ ነበር። ይሄን የሞተ ህፃን ልጅ ሊያስነሳው ነው ኤልሳ። ገብቶን በሩን ከሁለቱ በኋላ ዘጋው። ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት፤ የሕፃኑም ገላ ሞቀ። ሊነሳ ነው። ተመልሶም በቤት ውስጥ አንድ ጊዜ ወዲህና ወዲያ ተመላለሰ። ደግሞም ወጥቶ ሰባት ጊዜ በሕፃኑ ላይ ተጋደመ፤ ሕፃኑም አይኑን ከፈተ። ያሰላም ሕፃኑም አይኖቹን ከፈተ። ገያዝንም ጠርቶ ይህችን ሱነማዊት ጥራ አለው። ጠራትም፤ ወደ እርሱም በገባች ጊዜ ልጅሽና አንስተሽ ውሰጅ አላት። ገብታም በእግሩ አጠገብ ወደቀች፣ በምድርም ላይ ተደፋች፣ ልጇንም አንስታ ወጣች። ነ ሙታንን ያስነሱ ከኢየሱስ ክርስቶስ በፊት እነዚህ ናቸው። ተጋድሞ ነበር እንጂ ኮ ሞቶ ነበር አይልም። ግን እውነት ለመናገር ሞቶ ነበር ይላል። ያየሽ ለእ ያው ከቁጥር 23 ምን 32 ኤልሳም ወደ ቤት በገባ ጊዜ ነው ህፃኑ ሞቶ በአልጋው ላይ ተጋድሞ ነበር ሞቶ ሰፈር ስለስ 22 ሊያ ታየቀለሽ ስለዚህ እናንተ ታመኑበት አላችሁ ማለት ነው። ኢየሱስ ክርስቶስ ሙታን እንዳስነሳ ሙታን እንዳስነሳ ለምን ተማንዳም ይሄን ካላመንኩኝ እኔ ከእስልምና ውጭ ነው መሆነው። ክርስቶስ ሙታንን ያስነሳ ነበር፣ በአምላኩ ፈቃድ አምላኩ ተአምር ይሰጣቸው ነበር። አላህ በቁርአን ላይ ሲናገር ምን አለ?

ከተአምሩ በስተጀርባ ትልቁ ዓላማው ምንድነው? ትምህርቱ ምንድነው? መሲሁ የሚፈልገው ከኛ የሚለው ላይ ትኩረት አድርጉ ባካችሁ። ክርስቲያኖች ተአምሩን አስጨብጭቦ ለመሄድ አይደለም። መሲሁ ከተአምሩ በስተጀርባ ትምህርት አለው። ያን ትምህርት እንድትታዘዙ ነው ያን ሁሉ ሲያደርግ የነበረው። እናንተ ግን የቱ ላይ ቆማችሁ? በቃ ተአምሩ ላይ ቆማችሁና የራሳችሁን ግንዛቤ ወሰዳችሁ። አሃ ይሄን ያደረገው ማምላክ ስለሆነ ነው በሚለው ተሸወዳችሁ። ነገር ግን ከክርስቶስ ምንድን ነው ያለው? ብትወዱኝ ትእዛዜን ጠብቁ ነው አይደል ያለው

እርሱን በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው፣ ይላል ነው። ይሄን ላሳያችሁ። ሙታንን ካስነሳ ምን ካለ በኋላ ምን እንዳዘዛቸው እንመለከት። ሙታንን ካስነሳ ምን ካለ ምናምን በኋላ ምን እንዳዘዛቸው ከነርሱ ከሰዎች ምን ፈልጎ እንደነበር ያን ሁሉ ሰዓት፣ ያሳይ እንደነበረው የተናገረው ላሳያችሁ። ቁርአን ሙታን እንዳስነሳመ ሲሆን ያምናል ገልጸዋለሁ። ሱሒል መውታ ሱራ አልዕምራን

መጀመሪያ ተነገራት በመላኩ ገብርኤል መቶ እዚ ጋ በስራት ነገራት። መላእክትም ያሉትን አስታውስ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና መጨረሻይቱም ዓለም የተባረከ ነው ብለን እናምናለን። ከባለሟዋሎችም የሆነ ልጅ ያበስርሻል ብሎ ገብርኤል ነገራት። ከዚያም ቀጥላት በህፃንነቱና ልክ እንዲሁ በወጣትነቱም ሰዎችን ያነጋግራል አላት። ከመልካሞቹም ነው ብሎ ነገራት። ከዚያ እሷ ጠየቀች ጌታ ይሆ ሰው ያልነካኝ ስሆን ለእኔ እንዴት ልጅ ይኖረኛል? አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል። አንዳችን ነገር በሻ ጊዜ ለእርሱ ሁን ይለዋል፣ ወዲያውም ይሆናል አላት። ሁን በሚለው ቃሉ እንደሚያስገኘው እንደሚፈጥረው ነገራት። ማንም ወንድ ሳይገናኘሽ በቃ ሰው ሁን ብሎ ያዛል እርሱ፣ ወዲያም ሰው ይሆናል። ከዚያ ለልጁ ስለሚሰጠው ጸጋ ቀጥሎ ነገራት። ያው ጽህፈትንና ጥበብንም ተውራትንም ኢንጂልንም ያስተምረዋል። ልጅሽን አምላክ ብሎ ነገራት። ከዚያ ምን አላት? ወደ እስራኤል ልጆችም መልእክተኛ አድርጎ ይልከ ወደ እስራኤል ልጆችም መልእክተኛ አድርገዋል ይላል። ምን ይላል? መሲሁ ይላልም እኔ ከጌታ ይዘንድ ተአምር ወደ እናንተ አመጣሁላችሁ እያለ ይናገራል። እዚ ጋር ሙታንን እንዳስነሳ ያውና፣ ተመልከች በአላህ ፍቃድ እያለ ይናገራል። ወኡሕይል መውታ ብኢዝንላ ሙታንንም አስነሳለሁ ይላል። ይታይሻል። ሙታንንም ግን ይላል በእርሱም ተነፍስበታለሁ በአላህም ፍቃድ ወፍ ይሆናል። በአላህም ፍቃድ እውር ሆኖ የተወለደን ለምፀኛን አድናለሁ፣ ሙታንን አስነሳለሁ። የምትበሉትንና በቤታቸው የምታደልቡትንም ሁሉ ነግራቸኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት አላቸው። ከዚያ በኋላ መልእክቱን ይቀጥላል። መሲሁ በለን ባስተላሁን ከተአምሩ በኋላ ምን እንደፈለገ ከሰዎች ከተውራትም ከእኔ በፊት ያለውን ያረጋገጥኩ ሲሆን የዚያንም በእናንተ ላይ እርሱ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ መጣሁላችሁ ይላል። ከጌታችሁም በሆነ ተአምር መጣሁላችሁ ይላል። ከራሱ ሳይሆን ከጌታችሁ ከአላህ ዘንድ የሆኑ ተአምራቶች ብሎ ገለጻቸው። አላህንም ፍሩ ታዘዙኝ አለ። አሁን አስተዊ ምን እንዳዘዛቸው ከተአምሩ በስተጀርባ ማለት ነው። አላህንም ፍሩ ታዘዙኝ። ምንድን ነው እንዲታዘዙት የፈለገው መሲሁ? ያው አላህ ጌታዬና ጌታችሁ ነው፣ ስለዚህም ተገዙት። ይህ ቀጥተኛው መንገድ ነው አላቸው ይላል ያሰላም መሲሁ ከተአምራቱ ሁሉ በስተጀርባ ይሄን ለማዘዝ ነው የመጣው። ተአምራቱ እውነተኛ ለመሆኑ ማረጋገጫ ብቻና ብቻ ነው። የአምላክነት ማረጋገጫ አይደለም። ከተአምራቱ በስተጀርባ የሚፈልግ የሆነ ትዕዛዝ አስተላልፏል። ሰዎች ያን ትዕዛዝ ነው የሚፈጽሙት። ሰዎች ከወደዱት ብትወዱ እንጅስ ትዕዛዜን ትጠብቃላችሁ ነው ያለው። ሰዎች ግን ያንን ትተው የሰራው ተአምር በቃ አምላክ ስለሆንክ ነው ብለው ካዱት ክርስቶስን። ትልቅ ትልቅ ክህደት የተደረገበት እዚያ ላይ ነው። ክርስቶስ ግን የሚፈልገው ከሰዎች ያንን የላከውን አንድ አምላክ እንዲያመልኩ ብቻ ነው። ነቢዩ መሐመድ ሰለላሁ ዓለይሂ ወሰለም የመጡት ይህንን ስህተት ሊያርሙዋችሁ ነው። አንዱን አምላክ የክርስቶስን፣ የአብርሃም፣ የይስሐቅን አምላክ አንዱን አምላክ አምልኩ ብለው ነው የመጡት ኢስላም ማያ ነው። ስለዚህ መሲሁ ያዘዘው ምንድን ነው? ጌታዬንና ጌታችሁን አላህን በብቸኝነት ተገዙ ብሎ ያዘዛቸው ይህ ነው ቀጥተኛው መንገድም ብሎ ነገራቸው። እርሱ የእውነትን መንገድ ለሰዎች አስተምሯል። ያም የእውነት መንገድ አንዱን አምላክ በብቸኝነት አምልኩ የሚል ትምህርት ነው። ይህን ይመስላል። ሴርስ ነ በጣም ልጠይቅ በኢየሱስ ክርስቶስ ታምናላችሁ ማለት ነው?